ብላት እኔ ልገፋ አል። ሰላም ሰላም ውዴ፣ ኢትዮብ ቻናል ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እንዴት ናችሁ ቤተሰብ? ደህና ናችሁልኝ ወይ? ከእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ማለት ነው ጋሼ አብርሃም እንግዲህ፣ ሄርሜላ አፈቅርሃለሁ ብላ ስትጠይቀው ያው አምባጓሮ አስመስቶ ነበረ። ይሄ አምባጓሮ ዘላቂ ቢሆን ደስ ይለኛል። ባይዘዊ ማለት ነው የምራ አንተ ከሷ ጋር ምንም አይነት ኮሚኒኬት የማትፈልግ ከሆነ አብርሽ፣ የዛኔ ማለት ነው ቪዲዮዎች እየለቀቃችሁ ወደኛ ስፖስት ሁሉን የነበሩት ቪዲዮዎች ምን ነበሩ? ያንን ብትመልስልን ማለት ነው። ምን ነበሩ? ዛሬ ሄርሜላ አፈቀርኩ ስትል ራስን ያሳተክ ነገርስ ምንድን ነው? ስትነቃ ትነግረናለች ማለት ነው። እኔ በእውነት በጣም ተገርም ያለው ቤተሰብ ለምን መሰላችሁ አብርሃም ላይ እንደዛ ተለጣጥፋ አንገቱ ስር ምኑ ስር እየሳመችው ቪዲዮ ወደኛ ሲለቀቅ ሩታ እንደዛ ብድ ስትል ያ ቪዲዮ ምን ነበረ? ምላሹ ምንድን ነበር? አንተ ሄርሜላ እንደዛ የምትሆንበት ምክንያት ምንድን ነው ብለህ እንዴት አልጠረጠርክም? አንድ ሁለተኛ ነገር ሄርሚላ እንደ ወንድም ወይም እንደ እህት ነበረ ምታይክ እንደ ወንድም ነበር ምታይክ አንተ ስታስበው እንደዛ ነበረ ይሄ ሁሉ ኦዲንስ ሲነግርክ እንዴት ያኔ አልባነንክም እሺ አንተ ያው በድሜም ከሁሉም ትንሽ ነህ ተብለሃል ትንሽ ስለሆንክ አላስተዋልክም እንበል እና ይሄ ሁሉ ህዝብ ሲነግር ሩታ ራቃት ስትልክ ያኔ እንዴት አልተሰማክም ይሄ የኔ ጥያቄ ነው ያኔ እንዴት አልባነንክም ነው ዛሬ ፌንት የሚያስበላው ነገር ምንድን ነው ራስን የሚያስት ነገር ጭንቀት ሄርሜላ ፈቀርኩክ ብላ አንተ ደግሞ ኢግኖር ስላረካት፣ ወዲያውኑ ተሰማክ። እሱን የጣለክ ወደ መሬት ላይ አልገባኝም። የምሬን ነው አብርሃም፣ ፌንት ቢበላ ድሮ ነበረ ሩታ ከህይወቱ ስትወጣ ሩታ ተስፋ ስትቆርጥበት ከዚህ በኋላ ከአንተ ጋር ያለኝ ህይወት ያበቃል ያለች ቀን የዛለት ነበር። አንተ ፌንት በደንብ አድርገን መብላት የነበረብህ አብርሽዬ። የዛሬው ፌንት ልክ አይደለም። ቦታውን አላገኘም። ሄርሜላ ፈቀርኩ ስላለችህ አንተ ፌንት የምትበላበት ምንም ምክንያት የለም። አብራክ ስትሆን የነበረው ነገር ሁሉ የፍቅር እንደነበረ ታቋለህ። ከዛም አልፋችሁ እኮ አንድ ቤት ውስጥ ሁላ ውላችሁ እስከ ማደር አልደረሳችሁም። ይሄ የማይካዳቅ ነው። ይሄን እንዋሽ? እሺ ምን ብለን እንዋሸው? ምን ነበር ያኔ ምን ነበር ያኔ፣ ግንኙነታችሁ ምን ነበረ? ሩታ ለምንድነው በአንተ ተስፋ የቆረጠችው? ለምንድነው አንተ ከነ አካቴው ከህይወቷ ልታስወጣ አይፈለገችው? ከእሷ ጋር ያልተገባ ድርጊት ውስጥ እንደመገባ ስለተረዳች ነው። ተረዳኝ አይደለ? ጋሻ ብርሃን ማለት ነው። የዛሬው ፌንት ያው ሜቪ ስለተንጫጩበት ሊሆን ይችላል። እንዳያችኋቸው ግሪሳ ነው። ጠቅላላ ግሪሳ ማለት ይቻላል። እላው ላይ ይሄ አሞራ ግሪሳ ታውቃላችሁ፣ ላይ ያንዣበቡበት ጠቅላላ በሰው የተመሰሉ ሰይጣኖች ያቺም ቀይ ሰይጣን ማለት ነው እዛጋ ቁጭ ብላ በቃ እንደ መደንገጥ ምናምን ነገር ለልቧን ሰርታ ማለት ነው ምን ምን አስበሽ ነው ሲጀመር አንቺ ባለትዳር ወንድን ፍቅሬን ተቀበለኝ አኖርሃለሁ ዝቅ ብዬ ምናምን እናንተ ምንድን እንድን ይቸገራት ይሄን ያልተቸገረሽ እንደ እርሜላ በወንድ ይሄን ያክል ችግር ውስጥ ገብተሽ ነበር። ወይኔ፣ በፈጣሪ አታውቂያቸውም። አንዳንድ ቆራጥ ሴቶች እስቲል ከህይወታቸው ማንንም ኢግኖር አድርገው በነፃነት በሰላማዊ ሁኔታ ከፈጣሪያቸው ጋር እየተነጋገሩ የሚኖሩ ስንት ጀግና ሴቶች እንዳሉ ልጠቁምሽ እንዴ! ምንድን ነው አንቺ ይህን ያህል እንዲያስጨነቀሽ ነገር በህይወት ውስጥ ካለው እንዳትኖሪም? ለዛውም ከባለትዳር ወንድ ላይ ፊት ጥያልሽ ማለት ነው። አንቺ ዛሬ አብርሃም ላይ እንደዚህ ግሪሳሽን እየጣልሽ ነገ ከአብርሃም ጋር እንደው የሆነ ያልባለ ህይወትን ብትጀምሩ ነግ ከነጎዳ ደግሞ ሌላ ባለትዳር ወንድ እንደምታሳድጅ አንድ ታች ስትናገር ሰንተሻል፣ አይደለ አንጂ ህይወትሽ ያ ነው። አሳዳጅ ሴት ነሽ። ለዛው የምታሳድጂው ባልና ሚስትን ማለት ነው። አንቺ መወገድን ያለብሽ፣ ከነዚህ ልጆች ህይወት መውጣትን ያለብሽ። ለማንም አንቺ ይሄ መድኒት የተከለከለ ነው ከህፃናት አርቃችሁ አስቀምጦ እንደተባለው አንቺ ከማህበረሰብ ጋር መደባለቅ የሌለብሽ ሴት ነሽ። ይሄ የኔ አስተሳሰብ ነው ወገኖቼ አው ጤናማ አይደለም። ማ ተግባራቸው ሁሉ ጤናማ አይደለም፣ እዛ ጋር ያሉት በአጠቃላይ ደግሞ አስመሳዮች። የልጁን ህይወት እኮ በቃ ከጥቅሙ ውጭ ያደርጉበት ነው። እሱ የማይረባ ስለሆነ ሰው የሚነግረውን ስለማይሰማ ሚስቱ ምስት ነግረውን ስላልሰማ ወደ ገደል እየከተቱት ነው። አብርሃም ምንም ማለት ነው አሁን ለጊዜው ይሄ ይሄ ግድ የለም። የሆነ ሰዓት ላይ ባዶክን ያስቀሩካል። ባዶክን ይሄን ነው እንዴ የምትለው? ገና ብዙ ባዶ የሚያስቀሩክ ነገር አለው። ሚስትህን እያለያዩ ነው አደለ? ሌላ ሴት አቃጠሩብክ። እስቲ አንተ ህሊና ቢኖርክ፣ አቤልና ቡራ አንተ ስትጣላ ከሩታ ጋራ፣ ሴት ያስፈልገዋል ብለው ሄርሜላ ማምጣታቸውን አንተ በምን አንግል ታስበዋለ? ዛሬ ግን ምን አለ? እናንተ ምን አገባክ በኔ ህይወት፣ አንተ ነው የምትወሰነው ሲለው ነበር። አየህ አብርሸ፣ ይሄ ነገር መባል የነበረበት ያኔ ሩታና አንተ መካከል እነዚህ ሰዎች ሲገቡ ነው። ቡራ የሚሆን አቤል የሚሆን አሁን ቀንደኛዎች እዛዎች ውስጥ ያሉት ሁለቱ ናቸው፣ ሌሎቹም ተባባሪ ናቸው። በቀንደኝነት ይህንን ታሪክ ከስር ወደ ላይ እየገለባበጡ ያሉት ቡራና አቤል ናቸው። እየሰማችሁት ነው አይደለ? አቤል ምላሱ እንደ ፈንዲሻን የተንጣጣ ጣጣጣጣጣጣጣ በቃ አብርሃም ሊተነፍሱል አልቻለም፣ በሱ ምላስ ማለት ነው። አብርሃም ድሮም ሰዎችን ቆሞ የማናገር ሰዎችን የማዳመጥ ችግር አለበት፣ አይሰማም ሰው ጭራሽ እንደዚህ ተንጣጣችሁበት ማለት ነው እንደ ፈንዲሻ። ስለዚህ ምንድነው ራሱን ሳተ፣ በቃ በመጨረሻ። እኔ ግን ይሄ ፌንታ በላል እዚህ ጋር ትክክል አይደለም ነው የምለው፣ ቤተሰብ። አብርሸ ሩታ ከህይወቴ ውጣልኝ፣ አንተ እንደባል እያኖርከኝ አይደለም፣ አንተ በላይ ላይ ቺታ አርጋል ያለች ቀን ነው። አንተ አፈር ከደም የምብላት የነበረብህ ዛሬ አይደለም። ሲሪየስ፣ ቤተሰብ። እናም እዛ ጋር ያሉት ጠቅላላ እውነቴን ነው የሚለው። አብርሃም ልብ ካለው ለወደፊቱ ልብ ከገዛ አንድም ጓደኛ አያስፈልገውም። አንድ ጤነኛ እዛ ጋር ያየሁት ሰው የለም። በእኔ በኩል ሁሉም የእሱን ህይወት በቅናት ይመስለኛል ሳስበው። ከነሱ በእድሜ ያነሰ ነው። ከዛ ባለፈ ደግሞ ጥሩ ነገር ባያደርግም ግን ደግሞ በላይፉ ጥሩ እየተቀየረ ስለሆነ ቅናት፣ ምቀኝነት አለባቸው። ለዛ ነው በስውር እያጠቁት ያሉት አቤልና ቡራ ሄርሜን ላይ የተባለችውን ሴትዮ ወደ ህይወቱ ሲያመጡ ያን መጠርጠር ነበረበት። እንከፍ ይመስል ጅላንፎ ይመስል ተቀበለ። ሰው እንደ ዝም ብሎ ዝም ብሎ የሆነ ነገር ሰው ሲሰጣችሁ ትቀበላላችሁ ወገኖቼ? ምንም አይነት ነገር ግራ ቀኝ ሳታዩ ሰው ሁሉ ያላችሁን እያመናችሁ የምትኖሩ ከሆነ መጨረሻው ህይወታችሁ ሲውል ነው የሚሆነው። ስለዚህ ዛሬ አንተ ፌንት ብትበላ እንዲህ ብትሆን ምንም አይደንቅም። ለነገሩ እኔ ሩታ እንደዛ በሩታ ህይወት ውስጥ አንተ ይወጣለት ነበር። አንተ ፌንት መንቀሌ የነበረብክ አግባብ ያልሆነ ቦታ ነው ፌንት የነቀልከው። ለማንኛውም ግን ማለት ነው ሄርሜላ ጋር ያለህ አቀራረብ ሄርሜላ ብቻ ናት እናንል። አንተ ራስህ የሆነ ነገር ያስታውቀብህ ነበረ። መግቢያው ላይ እንዴት ነበር የሆንከው? እንዴት ነበር የሆንከው? ያቺን ፓርት እስኪ ደጋግማችሁ እዩት ቤተሰብ። ክፍል አንድ ላይ ስለቀቀ ክፍል አንድ ልበለው እንጂ ከሄርሜላ ይልቅ እሱ ነበር ሲቅለሰለስ አፉ ድርቅርቅ ሲል የነበረው የሆነ ነገር በቃ ሌላ ዓለም እያስተነፈሰ ሁላ ነበረ። ይሄ ማለት ስውር ነገር አለ። ለአፉ ነው ዛሬ የሚያስመሰለው፣ አላውቅም። ያው እንግዲህ እና ያለን ደግሞ ወደፊት ማለት ነው እድሜና ጤና ይስጠን። ዛሬ አብርሃም የተናገርካቸውን ነገሮች ሁሉ ነገ መልሰ ስትልስ እንዳናገኝ ዛሬ ሄርሜላን አጠገቤ እንዳትደርሺ ሁለተኛ በሕይወቴ ውስጥ እንዳትገቢ፣ እኔም ለአንቺ ምንም አይደለውም። ብልሃት አደለ። እና ያለን ጊዜ ስጠን ማለት ነው። ለማስመሰል ከሆነ ጊዜ ይፈታዋል ሁሉንም ነገር። ለማንኛውም ግን ማለት ነው እናንተ ለራሳችሁ ማታውቁ የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም ማለት እናንተ ናችሁ። ከየትም መታችሁ ማለት ነው፣ ከነ ወፍ ዘራሽ ከዛች ከትየር ሜላጋ ከየትም ተሰብስባችሁ ከየትም መታችሁ፣ ዛሬ በአብርሃም ህይወት ውስጥ እኔ አውቃለሁ እንዴ! ቤትኛው ዓለም ላይ ነው ይሄ ሁሉ ሰው በትዳር ውስጥ በአንድ ባልና ሚስት ትዳር ውስጥ ገብቶ ትዳር የሚቃናው። እኔ አውቅላ አለው ተቀበል፣ በግድ እኮ ነው ያለው ያለው አቤልማ ማለት ነው ይህ አቤልን ሚቀጣልን ሰው ያስፈልጋል ወገኖቼ። ደንበኛ የሆነ ዶማ አይነት ጭንቅላት ነው ያለው። ያን ቡራም ተመሳሳይ እናንተ በግልጽ ጋኔን የማቀልህ እኔን የማቀልህ አለው። አየካረላ አብርሽ ትዳረክን አለማስከበርክ፣ በርህን ከፍተክ ለማንም እጅቦች መናጠቂያ እንዲሆን ማድረግክ ዛሬ ዋጋ እያስከፈለክ ነው። አየክ? አንተ እንኳን በራስክ መወሰን የማትችል ወንድ አድርገውካል። አየክ ተጫውተው ባል ጢባጢቦ ከናንተ ማልሹ ልክ ብላ እዛው ሁሉ ያሉትን አስመሳዮች በደንብ ተረድታ ራሷን ያስመለጠችው ሩታ ጀግና፣ ጀግና ቤተሰብ ሩታ ጀግና ነች፣ ሩታ ጀግና እያላችሁ ጻፉ። እግዚአብሔርን ልጆቹን ደና አርጋ ነው ያወቀቻቸው፣ ስራቸውን ሳይቀር ማለት ነው። ስለዚህ ራሷን በሲስተም ዞር አደረገች ያለችው፣ ጅብ መሀል ነዋ። እነዚህ ሰው ናቸው፣ ሰው ናቸው ማለት ይከብደኛል። ጅቦች፣ የቀን ጅቦች ማለት ነው በሰው ትዳር ተቃጥለው የሰው ትዳርና የሰው ባል ለማፋታት በጀርባ ሴት አቃጥረው አሁን በግልጽ ደግሞ ታግባው፣ በቃ እንድታገባው እኮ ነው የፈለጉት፣ ደግሞ በግልጽ ማለት ነው። በቃ ሚስቱ እንድትሆን፣ ሰማችኋት አይደል? እኔ ሚስት ልሁንክ፣ እኔ ላኖርክ፣ እኔ ዝቅ ልበልልክ። ዝቅ እንዳልሽቅር በዚህ ተግባርሽ መቼም ከፋት። ማንች ወራዳ፣ የሴት ወራዳ ማለት ነው። በጣም የሚያሳዝን የሚደብር ቪዲዮ ነው በእውነቱ፣ ማለት ነው እያሳዩን ያለው ነውራም፣ የመጨረሻ ነውረኛ ነውረኛ በተለይ ጓደኞቹ እንንጃ አሁን ይውላችሁ ሩታ ልክሰስ ብትል እግዚአብሔርን ነው ምላችሁ የነዚህ ሁሉ ትርክ ምርክ ሰዎች ሙሉ ከእቴ የሄርሜላ ጋር አንድ ላይ ሙሉ መረጃ አላት በቃ በተዳሯ ላይ ምን እየተሰራ እንደሆነ በማስረጃ በመረጃ ምክንያቱም እነዚህ ልጆች ፊርማ አልቀደዱም እነዚህ ልጆች ከተጠያቂነት አይዱ ነው እሷ ብትከስ ሩታ ወደ ወደ ገደለው ግቢ በቃ የትም አያዘልቁም እነዚህ በተለይ እነዚህ እነዚህ አብረውት ከቦት ያሉትን ከሄርሜላ። ከጓደኞቹ ጀምሪ ክስን ማለት ነው። ባልዬ ይደርሳል መጀመሪያ አስቀድሞ መምታት አሾክሻኪውን ነው ይባላል። መጀመሪያ በዙሪያ ያሉትን ሂሳባቸው ማግኘት አለባቸው። ከዛ ያንቺና የአብርሃም ነገር ፈጣሪ እሱ ያውቃል። አንቺና እሱም ደግሞ የሚሄደውን መስመር አይታችሁ ያኔ ጉዳያችሁን ማብቃት አለባችሁ እንጂ አሁ መጀመሪያ እቺ ትዳሩስ ገብታ ሸለመጥማጥ ማለት ነው። መጀመሪያ እሷንና ጓደኞቻችሁን በህግ አግባብ ይጅባቸው እኔ ነው ብለው ቤተሰብ በቃ እንደዚህ ዝምታ አያስከብርም፣ ዝምታ የትም አያደርስም። ትናንት ሌላ ነገር ስንት ሲባል የሰማነው ዛሬ ተሽሮ እናያለን። ትላንትና ሄርሜላ እንደ ወንድም ሆና ነው የመጣችሁ ሲሉ የነበሩት ዛሬ አፈቅሯለሁ ስትል ቲፎዞ ሆነው መጡ። ምን ትሏችሁ አላችሁ ታዲያ እነዚህ ሜላሳችሁ አያችሁ? ሁለት እንደሚናገር እውነተኛ እንዳልሆኑ አያችሁ አይደለ? ቤተሰብ ለማንኛውም ቤተሰብ ጊዜ ይስጠን፣ ፈጣሪ ጊዜ እድሜ ጤና ይስጠን። ማናየው ነገር የለም። ሰላማችሁ ይብዛልኝ፣ እድሜት። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ።